ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻውን ሊድረሳችሁ እያልን የጥቅምት 10 ቀን 2018 ዓ.ም ተምረት የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችንን እንድትከታተሉ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ጎንደርና ወሎ ዛሬ በድል ደም ቀውለዋል። የፌዴራል መንገዱ የተዘጋበት ተጋድሎ ጎንደር ላይ ሲካሄድ፣ ወሎ ላይ ደግሞ የብልጽግናውን ካድሬዎች አጅበው የነበሩ የብልጽግና ሰራዊት አባላት እርምጃ ተወስዶባቸዋል። ጎንደርና ወሎ ላይ የተገኙት ድሎችና የተደረጉት ተጋድሎች ምን ይመስላሉ? ዜናችን በቀዳሚነት የሚያስደምጣችሁ መረጃችን ነው። ሸዋ ላይ ወታደራዊ ድሎችን በየቀኑ የሚያስደምጠን አፋር ሸዋ ጠቅላይ ግዛት እዝ ከወታደራዊ ድሉ በተጨማሪም በሁለት መስኮች ያከናውናቸውን ታላላቅ ድሎችን አስደምጦናል። እነዚህ ድሎች ምንድናቸው የሚለውን በዝርዝር ዜናችን አሰናድተነዋል፣ እናቀርብላችኋለን የብልጽግናው ጄኔራል ራሳቸውን ትዝብ ላይ የጣለ ንግግር አድርገዋል። ታዛቢዎች በበኩላቸው አምና ከፋኖ ጥይት ለማምለጥ መጸዳጃ ቤት ውስጥ ተኝተው እንዳሳለፉ እናውቃለን ሲሉም ተናግረዋል። ከዓመት በፊት ከፋኖ ጥይት ለጥቂት ያመለጡት ጄኔራል በቅርቡ የተሰጣቸውን አዲስ ሹመትና መቶ አጃቢ ይዘው ሸዋሮቢት ገብተው ነበር። እኒህ ጄኔራል ማን ናቸው? በስብሰባው ትዝብት ላይ የጣላቸው ንግግራቸው ምንድነው? ዜናችን በዝርዝር ያስደምጣችኋል። ከሥልጠናው ጊዜ ጀምሮ እስከ ውጊያ ስምሪት ድረስ በየቀኑ የሚነግሩን እንዴት ማሸነፍ እንዳለብን ሳይሆን አማራን እንዴት መጥላት እንዳለብን ነው። በዚህ ደረጃ ሕዝብን በሚጠላ አዛዥ ስምሪት እየተሰጠ ልንዋጋ ባለመፈለጋችን ፋኖን ተቀላቅለናል። ፋኖ አሁንም ቢሆን ከመከላከያ ይልቅ ለሚልሻ ያልተቋረጠ ጥሪ ቢያደርግ የመንግሥት መከላከያ ብቻውን ይቀራል ሲሉ ፋኖን የተቀላቀሉ የብልጽግናው ሠራዊት አባላት ተናግረዋል። ዝርዝር ዘገባ አዘጋጅ ይሰንለታል ሰዓቱን ጠብቆ ይደመጣል። የኤርትራው አማጺ ቡድን አስመራ ላይ ጠብቁኝ ብሏል። ከመለስ ዜናዊ እስከ ብልጽግናው ሊቀመንበር ድረስ ምኒልክ ቤተ መንግሥት ላይ የተቀመጡ የኢትዮጵያ መሪዎች ስንቅና ትጥቅ የሚሰፍሩለት ይህ ቡድን አስመራን ያንቀጠቀጠ ጥቃት ፈጽም ያለሁ በቅርቡ አስመራ ላይ ጠብቁኝ ብሏል። ዝርዝሩን እናስደምጣችኋለን። ክቡራትና ክቡራን እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ ጎንደርና ወሎ ላይ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዛሬ ከንጋቱ 12 ሰዓት ጀምሮ ከፍተኛ ትንቅንቅ በማድረግ በብልጽግናው ሠራዊት ላይ ታላቅ ድል ተቀዳጅቷል። ታላቁን ድል የተቀዳጀው የዙ ሁለት መቶ ስድስተኛ ከፍ ያለው ደሴ ኮር መሆኑንም የኮሩ ቃል አቀባይ ክፍል አስታውቋል። የጎንደርና ወሎ ጠቅላይ ግዛቶችን የሚያገናኘው ብቸኛው የፌዴራል መንገድ የሆነው የጨጮ መዳኒ ዓለም መንገድ በፋኖ ቁጥጥር ስር መሆኑን ተከትሎ የብልጽግናው ሰራዊት ከአራት ቀን በፊት ጀምሮ አፈና ለመፈጸም ጥረት ሲያደርግ ቢቆይም ከፍተኛ ኃይሉ ጉዳት ደርሶበታል ሆኖም ዛሬም ከሦስት ክፍለ ጦር የተውጣጣ ኃይሉን ይዞ ወደ ጨጮ መዳኒ ዓለም መስመር በመግባት ከፋኖ ጋር ውጊያ አድርጎ ነበር ተደጋጋሚ ጊዜ ሞክሮ ብርቱ ሽንፈት እየደረሰበት የተመለሰው የብልጽግናው ሰራዊት ኮሎኔል አሰጋ በሚባሉ ወታደራዊ አዛዥ እየተመራ 64 ሰባተኛ ክፍለ ጦርን ከአርብ ገበያ 77ኛ ክፍለ ጦር ላይ አንድ ሬጅመንት ኃይልና 92ኛ ክፍለ ጦር ተጨማሪ አንድ ሬጅመንት ሰራዊት ከነፋስ መውጫና ጎብጎባ አሰባስቦ ወደ ጨጮ በመግባት ነው ውጊያ ከፈተው። የተጋርሎኑ ውሎ አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የ206ኛ ክፍ ያለው ደስ ኮር ቃል አቀባይ አርበኛ ጋሻው ግዛቴ ጠላት የትኛውንም ኃይሉን ይዞ ቢመጣም ጨጮ መዳን ያለም ጋንጋ ጨጮ ጤና ጣቢያ አጓቷና ጌጦ ተራራ ላይ ላስጨራሽ የጨበጣ ውጊያ ተደርጎበት ጠላት ፈረው ምሽግ መቀበሪያው አድርጎታል። ይህ የሚዋጋለትንም የሚሞትለትንም ዓላማ በውል ያልተረዳው የብልጽግናው ሰራዊት የጀግኖችን ክንድ መቋቋም አቅቶት ያሰባሰበውን ከፍተኛ ቁጥር ያለውን ኃይል አስበልቶታል ሲል ተናግሯል። በዚህ ውጊያ ግዙፉ የሁለት መቶ ስድስተኛ ከፍ ያለው ደስ የኮር አባል ክፍለ ጦሮች ማለትም ግብርየ ክፍለ ጦር፣ አንበሳው ጋይንት ክፍለ ጦር፣ ተራራው ራስ ጉና ክፍለ ጦር እና የሁለት መቶ ስድስተኛ ከፍ ያለው ደስ የኮር ጥምር ኃይል ወታደራዊ ትስስር በመፍጠር ያደረጉት ውጊያ የብልጽግናውን ሰራዊት ህልም እጀት አድርገውበታል፣ ሲል አርበኛ ጋሻው ጨምሮ ገልጿል። ውጊያውን በብቃት ያከናወነው 206ኛ ከፍ ያለው ደሴ ኮር በዋና አዛዡ አርበኛ አዲሱ ደባልቄ፣ ምክትል ወታደራዊ አዛዡ አርበኛ ምስረታው ተፈራና ዘመቻ መምሪያ ኃላፊው አርበኛ መላኩ አለልኝ እየተመራ የተከናወነ መሆኑን ቃል አቀባዩ አስታውቋል። በዚህ ውጊያ የተገኘውን ድል ሲገልጽም በጠላት ላይ 38 ሞት ከ72 በላይ ቆስለኛና እንዲሁም ከፍተኛ የሆነ ቆሳዊ ኪሳራ እንዲደርስበት ሆኗል። 12 የነፍስ ወከፍ ክላሽና በርካታ ተንኳሽ እና የዲሽቃ ተተኳሽ ደግሞ ለፋኖ ገቢ ሆኗል ብሏል። የብልጽግናው ሰራዊት በ23 ሞርተር ሞርተርና ዲሽቃ ተጠቅሞ ቢዋጋም የህልውና ተዋጊው ፋኖ የቀጠናውን መልክ የቀየረ ስራ እየሰራ ይገኛል። ገብርየነት ዛሬም አፍ አውጥቶ በሚናገርበት የጋይንት ቀጠና ጠላት ከማህበረሰብ ጋር ያለው መስተጋብር ብቻ ሳይሆን ሰዋዊና ቆሳዊ ሀብቱን እያጣ የሚይዘው የሚጨብጠው አቶ እየባዘነ ነው። በዚህ ትንቅንቅ ውጊያ ያለምንም ኢላማ በዘፈቀደ የሚተኮሱ የጠላት አረሮች በአካባቢው ኗሪና እንስሳት ላይ ጉዳት ማድረሳቸውን አርበኛ ጋሻው ግዛት ለጣና ቴሌቪዥን አስታውቋል። ይህ በእንዲህ እንዳለ አፋ በአጼ ምኒልክ ሕዝ ህዝብ በደፈጣ ጥቃት ድል መቀዳጀቱን አስታውቋል። በደፈጣ ጥቃት ታላቅ ድል የተቀዳጀው የልጅ ኢያሱ ኮር የጎብ ክፍለ ጦር አካል የሆነው መክት ሻለቃ ነው። ከሻለቃው በተውጣጡ ፋኖች ትናንት አመሻሽ ላይ በደወሎ ዞን አልብኮ ወረዳ ጫጮ ከተባለ ቦታ ላይ በተሰራ የደፈጣ ጥቃት የወረዳ ካድሬዎችን አጅበው ይጓዙ በነበሩ የአድማ ብተና አባላት ላይ ከፍተኛ ኪሳራ ማድረስ ተችሏል። በዚህ የደፈጣ ጥቃት አንድ ጓድ የአድማ ብተና አባላት ወዲያውኑ ሲሞቱ ከአምስት በላይ የሚሆኑት ጉዳት አስተናግደው ወደ ሆስፒታል መግባታቸውን የዙ ቃል አቀባይ ክፍል ገልጿል። በዕለቱ ታስቦ የነበረው ሕዝብን የማደናገሪያ የብልጽግና ስብሰባ እንዲበተን መደረጉን የክፍለ ጦሩ ህዝብ ግንኙነት ሱልጣን የሱፍ መረጃው ላይ አስፍሯል። ሸዋ ላይ ፋኖ ተደራራቢ ድል ማድረጉን ቀጥሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከወታደራዊ ድሉ በተጓዳኝ በሰራዊት ስልጠናና በማህበረሰብ አቀፍ ልማቶቹ ስኬታማ ጉዞ እያደረገ ይገኛል። የሸዋ ጠቅላይ ግዛት እዝ የሚዲያና የሚዲያ እና ኮሚኒኬሽን መምሪያ ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው በዚ ማዕከል ደረጃ ለስምንተኛ ጊዜ የሰለጠኑ መደበኛ የፋኖ እጩ ታጋዮች ትናንት አስመርቀናል ብሏል። የእዙ ሚዲያ እና ኮሚኒኬሽን ክፍል አክሎም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዛዙ የአየር ወለድ ኮማንዶ ጋር ከሚያደርገው የየዕለት ውጊያ ጎን ለጎን ወጣቶችን አሰልጥኖ በማብቃትና አስመርቆ ወደ ትግል በማስገባት አንጋፋ ልምድ ያለው ተቋም ነው። በዚህ ደረጃ ለተከታታይ ስምንተኛ ጊዜ ተቋሙ ሲያሰለጥናቸው የነበሩ እጩ ፋኖችን የዙ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቀናል ሲል የአፋድ ሸዋ ጠቅላይ ግዛት እዝ የሰራዊት ግንባታ ጉዞን ገልጿል። ሰልጥናችሁ የተመረቃችሁበት ቦታ የአፄ ምኒልክ አያቶችና ቅድመ አያቶች ቀየ ነው ሲል በምረቃ ዝግጅቱ ላይ የተገኘው የአፋድ ሸዋ ጠቅላይ ሚዲያ እና ኮሚኒኬሽን መምሪያ ኃላፊ አርበኛ ዱና አበበ የሸዋ አማራን ታላቅነት፣ የሸዋን አንድነት የመለሱት የእነመረድ አዝማች ወሰን ሰገድና የእነ መረድ አዝማች አስፋ ወሰን ቀይ ነው። እንደ አባቶቻችን የሸዋን ታላቅነትና አንድነት፣ የአማራን የትንሣኤ ዘመን ማብሰር አለብን ሲል አርበኛው መልእክቱን አስተላልፏል። ታላቁ አርበኛ መከተው ማሞ በበኩሉ ከወራት በፊት ለፋኖጮች ባደረገው ንግግር የኛ ድል የሚመነጨው ከአባቶቻችን የማሸነፍ መንፈስ ነው። አባቶቻችን በህዝብ ላይ የሚነሳን የውጭም ሆነ ውስጥ ወራሪን ያሸነፉበት የነበረው ጥበብና የውጊ አቅም በእኛ በልጆቻቸው ላይ ስላለነው እያሸነፍን ያለነው ሲል መናገሩ ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝ የመር ወቅት የደረሰባቸውን የአካባቢውን አርሶ አደሮች ሰብል በመሰብሰብ የህዝብ ልጅ መሆኑን አስመስክሯል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝ አርበኛ መሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው የአስቴጎማ ተራራ ክፍለ ጦር የሰራዊት አባላት በሸዋ ጠቅላይ ግዛት በይፋት ጃ በአንጾኪያ ገምዛ ወረዳ ከትግሉ ጎን ለጎን ወቅቱ አርሶ አደሩ ወገናችን ሰብሉን ከማሳው የሚሰበስብበት ወቅት ነውና ጀግናው ሰራዊታችን ከህዝባችን ጋር በጋራ በመሆን የሰብል ስብሰባ እገዛ እያደረገ ይገኛል ብሏል። የብልጽግና አገዛዝ በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት አንዱ አላማ የኢኮኖሚ ቀውስ መፍጠር መሆኑ ይታወቃል። በተለይም አርሶ አደሩን ከግብርና ግብዓት ክልከላ እስከ ማሳ መቀማትና ሰብልም እንዳይሰበስብ የተለያየ ዘዴ እየተጠቀመ የኢኮኖሚ ቀውሱ እንዲባባስበት እያደረገ ይገኛል ይህን የብልጽግና እቅድ የተረዳው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከ2006 ዓ ም ጀምሮ የሰብል መሰብሰቢያ ወቅት በደረሰ ወቅት ሁሉ መላ ሰራዊቱን አስተባብሮ የአርሶ አደሩን ሰብል ሲሰበስብ መቆየቱ ይታወሳል። ዘንድሮም በተመሳሳይ ልብሳችንም ጉርሳችንም የሆነው የአማራን ህዝብ ከትግሉ ጎን ለጎን በእርሻ በአጨዳ በአረምና በሰብል ስብሰባ ማገዝ ይገባል በማለት የህልውና ትግሉ ዋና ሞተር የሆነውን አርሶ አደሩን እያገዘ ይገኛል። የብልጽግናው ጄኔራል የደነጋጤ ሪፖርት። ከአመት በፊት ሸዋሮቢት ላይ ከፋኖ ጥቃት ለጥቂት ያመለጡት የብልጽግናው ጄኔራል ዛሬ ተመልሰው ፋኖ ላይ ክስ አቅርበዋል። ፋኖ ከህወሓት ጋር በመስራት ለአማራ ህዝብ ያለውን ንቀት አሳይቷል፣ ሲሉ የከሰሱት ጄኔራል አበው ሰይድ ናቸው። የብልጽግናው ሊቀመንበር አሉ ከሚሏቸው ታማኝ ጄኔራሎች መካከል አንዱ የሆኑት እና የልዩ ዘመቻዎች እዝ ምክትል አዛዡ ጄኔራል አበው ሰይድ ሸዋሮቢት ከተማ ተገኝተው ባደረጉት ንግግር በሀሰተኛ የሚዲያ ጫጫ እርዳታ የሚመጣ ለውጥ የለም። በጫካ ያሉ ታጣቂዎች ለግል ኢኮኖሚያዊ ጥቅማቸው የሚንቀሳቀሱና ትላንት የአማራን ህዝብ ዋጋ አስከፍሏል ካሉት ጠላት ህወሓት ጋር ጭምር በመተባበር ለህዝቡ ያላቸውን ንቀት አሳይተዋል ሲሉ የአማራ ህዝብ የሉና ትግል መሪውን ፋኖን ከሰዋል። በመሆኑም የተማረው የመንግስት ሰራተኛና ማህበረሰቡ እውነቱን ተረድቶ በቃሊል ይገባል ሲሉ ጥሪ ያቀረቡት ጄኔራል አቦ ሰይድ ከዓመት በፊት የፋኖን ምት መቋቋም ተስኗቸው በታምር የተረፉ መሆናቸው ይታወሳል። ሆኖም ዛሬ ግን ፋኖ ለመከላከያችን ከአቅም በላይ ሆኖ ሳይሆን ከህወሓት ጋር ስለተቀናጀና እናንተም ስለምትደብቁት ነው ያላጠፋ ነው በማለት የፋኖን የመዋጋት አቅም አሳንሰው ለማሳየት ሞክረዋል። ሆኖም እያንዳንዱ ንግግራቸውን ሲያቀርቡ ድንጋጤና ለመረጋጋት ይታይባቸው እንደነበር ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ጄኔራሉ ይህን ሲናገሩ የራስ መተማመን አይታይባቸውም ነበር ሲሉ የሚናገሩ የሚያደርጉት የጣና ቴሌቪዥን ምንጮች ራሳቸው ለአንድ ስብሰባ ሲመጡ ከመቶ በላይ ኃይል አዳራሹን እየጠበቀ ነበር ስብሰባውን ያካሄዱት። ነገር ግን የፋኖን የውጊያ አቅም አሳንሰው ለማሳየት ሲሞክሩ ትናንት ከፋኖ ጥይት ለማምለጥ አልጋ ከያዙበት ሆቴል መጸዳጃ ቤት ገብተው መደበቃቸውን የከተማው ሕዝብ የሚያውቅ አልመሰላቸውም ሲሉ ይናገራሉ። ጄኔራል አቦ ሰይድ የተገኙበትን ይህን ስብሰባ በርካታ አጃቢ ኃይል መድበው ያስኬዱት የ103ኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዡ ኮሎኔል ሰለሞን ጸጋዬ የውይይቱ ተሳታፊ ነበሩ። ኮሎኔል ሰለሞን ጸጋ የሚመሩት የሶስተኛ አየር ወለድ ኮማንዶ ክፍለ ጦር በአፋርሽዋ አጠቅላይ ግዛት ዝማመድ ቢሆነ ኮርስር በሚገኙ ክፍለ ጦሮች ምት ያረፈበት መሆኑ ይታወቃል። ይህን ተከትሎ ሰራዊቱ ከቀጠናው እንዲያስወጡት በተደጋጋሚ ጊዜ ሲጠይቅ ቢቆይም ተጨማሪ ኃይል ይጨመርላቸዋል እየተባሉ እንዲቀመጡ መገደዳቸው ይታወቃል። ጄኔራል አቦ ሰይድ ፋኖን ከህዋት ጋር አገናኝተው የተለመደ የሐሰት ክስ አቅርቡ እንጂ እስካሁን ድረስ ከህዋት ጋር ታክቲካዊም ሆነ ስትራቴጂካዊ ግንኙነት መስርቻለሁ የሚ የሚል የፋኖ አደረጃጀት የለም። በተለይም በሸዋ ጠቅላይ ግዛት ዝ ከውስን የከተማ ቀበሌዎች በስተቀር አብዛኛውን ጠቅላይ ግዛቱን የተቆጣጠረው አፋር ሸዋ ጠቅላይ ግዛት እዝና እዙ የሚገኝበት የአማራ ፋኖ ህዝባው ድርጅት በይፋ ከዋት ጋር የሚደረግን ግንኙነት ያወገዘ ድርጅት መሆኑ ይታወቃል። ጄኔራሉ ሸዋሮ ቤት ላይ ፋኖን ከዋት ጋር አገናኝተው ሲናገሩ ተሰብሳቢዎች በድፍረት እንደዚህ አይነት የሐሰት ክስ ማቅረብ ተገቢ አይደለም ሲሉ የመለሱላቸውም ከዚህ የተነሳ ነው። ጄኔራል አቦ ሰይድ ሸዋሮ ቤት የአማራ ህዝብ ታሪካዊ ጠላት ህወሓት ጋር አገናኝተው የሐሰት ክስ ያቅርቡበት እንጂ የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢ ጄኔራል አጫሉ ሸለመ ግን በዚህ ቀጠና የሚንቀሳቀሰው ጽንፈኛ ሰራዊታችንን በልቶ ሊጨርሰው ነው፣ ስምንት ሬጅመንት ሰራዊት አልቆብናል፣ ኤሊት ፎርሳችንንም ቢሆን በዚህ ቀጠና ብርቱ ምት ያረፈባቸው ነው ብለው ደብረብርሃን ላይ ለኮማንድ ፖስቱ አባላት ሲናገሩ ጄኔራል አቦ ሰይድ በቦታው ነበሩ። የብልጽግናው ሰራዊት አሁንም ፋኖን እየተቀላቀለ ነው። የፋኖ ብርቱክንድ የበረታበት የብልጽግናው ሰራዊት በቡድንና በተናጠል እየሆነ ከብልጽግናው ካምፕ እየወጣ የፋኖን ትግል መቀላቀሉን ቀጥሎበታል። ዛሬም በጎጃም ጠቅላይ ግዛት የሰራዊቱ አባላት ፋኖን መቀላቀላቸውን የአፋ ባጼ ቴዎድሮስ እዝ ቃል አቀባይ ክፍል አስታውቋል። በዛሬው እለትም አፋ ባጼ ቴዎድሮስ እዝ ቀኝ ጌታ የወፍታዊ ንጉሥ የስድስተኛ ክፍለ ጦር የብረኛው ቀስተ ደመናንና የስናን አባጅሜ ብርጌዶችን የተቀላቀሉት ቶጂ ቃሴምና ቻንኩት ቱንግ የተባሉ የብ ብልጽግና የመከላከያ አባላት ያገዛዙን ሰራዊት ገመና ተናግረዋል። እኛ ወደ ጦርነት የመጣ ነው አገር ልንጠብቅ እንጂ ሰፈር ለሰፈር እየዞርን የሚልሻ ስራ ልንሰራ አይደለም ሲሉ አለቆቻቸውን ሞግተው እንደነበር የገለጹት የሰራዊቱ አባላት ነገር ግን አለቆቻችን ከፍተኛ የሆነ የገንዘብ ፍቅርና የአማራ ህዝብ ጥላቻ ያለባቸው ስለሆኑ እኛን ከመስማት ይልቅ እኛን እየሰዉ ጥቅማቸውን ማስጠበቅ ነው የሚፈልጉት። እኛ ደግሞ ለግለሰብ ጥቅምና ለቡድን ፍላጎት ስንል ውድ ህይወታችንን መገበር አንፈልግም ብለው ፋኖን መቀላቀላቸውን ተናግረዋል። ፋኖን የተቀላቀሉት የሰራዊቱ አባላት አክለውን በአጠቃላይ በዚህ ሰዓት የሰራዊቱ የመዋጋት ሞራል ተዳክሟል። የሚዋጋው ለግለሰቦች ስልጣንና ለቡድን ጥቅም መሆኑን ስለተረዳ አለቆቹን ሰምቶ ከመዋጋት ይልቅ ውጊያዎችን እየተጠቀመ ህይወቱን ማትረፍን ነው የሚፈልገው። እጃችሁን ከሰጣችሁ ፋኖ ይገርላችኋል እያሉ ቢያስፈራሩንም ከእናንተ ጋር ሁነን ከንቱ ሞት ከምንሞት ፋኖ ከያዘን በኋላ የፈለገውን ያድርገን እያልን ነው የምንመጣው ብለዋል። ፋኖም የሥርዓቱን አስከፊነት ተረድተው ለሚመጡ የብልጽግናው ሰራዊት ለባሪና አድማብተና ሚሊሻና የፖሊስ አባላት የሚያደርገው አቀባበል የብልጽግናውን ፕሮፓጋንዳ አሸንፎ የብልጽግናው ጥምር ጦር በጅምላና በተናጠል ወደ ፋኖ መቀላቀልን የዕለት ተዕለት ዜና ሆኗል። ከስልጠና ጀምሮ እስከ ውጊያ ስምሪት ድረስ የሚሰጣቸው ኢንዶክትሪኔሽን ጠላትን እንደዚህ ያድርጋችሁ ብትዋጉ ታሸንፋላችሁ በማለት ሳይሆን የአማራን ሕዝብ እንዴት ማጥፋት እንዳለብን የጥላቻ ስብከት ብቻ ነው የሚሰብኩን። አሁን ላይ አብዛኛው ሰራዊቱ አለቆቹን መታዘዝን መስማትም አይፈልግም። በግልጽ ለመነጋገር የአማራ ፋኖ መስራት ያለበት ሚልሻውን ከስምሪት የሐማስ ወጣት ነው። የመከላከያ ትልቁ አቅሙ ድሮንና ሚልሻ ነው እንጂ እግረኛው ሰራዊት በሙሉ መዋጋት አይፈልግም ሲሉ የብልጽግናውን ሰራዊት አዛዦች ገመና ተናግረዋል። የአማራ ፋኖ በአራቱም አቅጣጫ የሚገኙ አደረጃጀቶች በተደጋጋሚ ጊዜ ለሚልሻ ያለሰለሰ ጥሪ እያደረጉ ሲሆን የአገዛዙን የጦርነት ዓላማ የተረዱና የፋኖንም ጥሪ የገባቸው ወደ ፋኖ እየተቀላቀሉ ሲሆን፣ ቀሪዎቹም ጊዜ የሚጠብቁ እንደሆነ ይታመናል። በርካታ ሚልሻዎች የፋኖን ጥሪ ተቀብለው ወደ ፋኖ የሄዱበት በመራቤት አውራጃ የሰፈረው የብልጽግናው አንድ እቶ አንደኛ አየር ወለድ ክፍለ ጦር ኃይል ካልተጨመረልን ከዚህ ቀጠና አውጡን ሲሉ የሰራዊቱ አባላት በዋና አዛዣቸው ኮሎኔል ማቴዎስ ማዴቦ ላይ ማመጻቸውን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። አስመራ ላይ ጠብቁኝ። ታጣቂው የኤርትራ መንግስት ከኢትዮጵያ በኩል የሚሰነዘርበት ቀስት ጠንካራ ላይ ይመስላል። ራሱን የቀይ ባህር አፋር ዲሞክራሲያዊ ድርጅት ብሎ የሚጠረው የኢሳያስ መንግስት ተቃዋሚ ቡድን በብልጽግናው ክንፍ ውስጥ ተደብቆ ወደ አሰብ የሚያደርገውን ግስጋሴም መጀመሩን ትናንት አስታውቋል። ፕሬዚዳንት ኢሳያስ በበኩላቸው ሳዋ ወታደራዊ ማሰልጠኛ ያለ እረፍት የሚያመርተውን ጦራቸውን አሰብ ላይ ካሰፈሩ መቆየት ብለዋል። በብልጽግናው አገዛዝና ፀረ ኢሳያስ በሆኑ የምዕራብ መንግስታት ዳጎስ ያለ ስንቅ የተመደበለት የቀይ ባህር አፋር ዲሞክራሲያዊ ድርጅት በበኩሉ በርከት ያሉ ታጣቂዎቹን ወደ አሰብ ሲያስጠጋ ከሰነበተ በኋላም ትናንትን ኮሳም መፈጸሙ ይታወቃል። ታጣቂ ቡድኑ አክሎም በቅርቡ አስመራ ላይ ጠብቁኝ ይብሏል። የቱንም ያህል የስንቅና የትጥቅ አቅርቦት በላይ በላዩ ቢቀርብለትም በጥገኝነት አገር ሆኖ መዋጋት በቃኝ፣ የራሴን መንግስት አስመራ ላይ መሰረታለሁ ሲል የገለጸው ቡድን አሰብ ላይ የሰፈረውን የኤርትራን ጦር መትቸዋለሁ ሲል ማስታውቋል። የብልጽግናው መከላከያ ሰራዊት የባህር ኃይል ምክትል አዛዥ ኮማንደር ተገኝለታም ሰሞኑን ሰመራ ዩኒቨርሲቲ ውስጥ በተዘጋጀ ፕሮግራም ላይ ተገኝተው ባደረጉት ንግግር የኢትዮጵያ ፈተናዎች ውሃ ወለድናቸው ናቸው አባይ ዋናው ፈተና ሲሆን ሌላው ቀይ ባህር ነው አባይን በመከራ ገድበን ፈተናውን ቀንሰናል አሁን የቀረን በግፍ የተነጠቅነውን የባህር በራችን ደግሞ በቅርቡ እናስመልሳለን ሲሉ ተናግረዋል የብልጽግናው አገዛዝ የራሱን ሠራዊት እያደራጀም አፋር ክልልን የጦር ካምፕ ያደረገው ሲሆን ወዲህ ደግሞ የኤርትራ አማጺያንና የነጌታቸው እርዳታ ታጣቂ ቡድንም እያሰለጠንና እያስታጥቀም አፋር ክልል ላይ አሰፍረዋል። ሁሉም አይኖች ወደ ቀይ ባህር እንዲያማትሩ ልዩ ትዕዛዝ የተሰጠባቸው እነዚህ የብልጽግና ጦሮች የመጨረሻ ዝግጅታቸውን እያጠናቀቁ ባለበት ሰዓት ነው የቀይ ባህር አፋር ዲሞክራሲያዊ ድርጅት ወን ሰብቆ ወደ አሰብ ወደብ የገሰገሰው ከቅዳሜ ምሽት ጀምሮ በርከት ያለ ቁጥር ያለው የታጣቂ ኃይሉን ወደ አሰብ አንቀሳቅሰው የነበረው ቡድኑ ለውራት የቀለብኩትን ሠራዊት አቅሙን ልፈትሽ ብሎ በማሰብ ይመስላል ትናንት ሰኞ የደፈጣ ጥቃት አድርሷል። የደፈታ ጥቃቱን ካደረሰ ከሰዓታት በኋላም በሰጠው መግለጫው አስመራ ጠብቁኝ ብሏል። የአቶ ኢሳይያስ መንግስት ደጋፊዎች በበኩላቸው የድርጅቱን ትንኮሳ በሞኝ ክንድ የዘንዶን ጉድጓድ ይለኩበታል ነው ነገሩ ሲሉ የቀይ ባህር አፋር ዲሞክራሲያዊ ድርጅት ያደረገው ወታደራዊ ትንኮሳም የእሳት ማብረጃ ወይም የግለት መለኪያ እንደሆነ ይናገራሉ። ከአቶ መለስ ዜናዊ የስልጣን ዘመን ጀምሮ ከአራት ኪሎ ቤተ መንግሥት ቀለብ ተለይቶት የማያውቀው ይህ ቡድን በቅርቡ ደግሞ ከብርጌድ ነሐምዶም ታጣቂ ቡድን ጋር ጥምረት ፈጥሮ ያለው ያለ ሲሆን የአቶ ጌታቸው ረዳ ታጣቂ ቡድንም ይደግፈኛል ብሏል። በትግራይ ክልል ደብረ ጽዮን የሚመሩት ታጣቂ ቡድን ሰሞኑን የጀመረውን ዓመፅ አቁሞ ወደ ቀደመ የህወሓት ታጣቂነት የሚመለስ ከሆነ ከአስመራው መንግስት ወታደር ጋር ቅንጅት ለመፍጠር ባለቆቹ ዘንድ እየተያዘ ቅዳለ። አቶ ጌታቸው ታጣቂ ቡድኑ ሐራምሬት ደግሞ ከቀይ ባሕር አፋር ጋር ተቀናጅቶ ሊጋጥም አሰብና ዲግራት ዙሪያ እየማተረ ነው። የቀይ ባሕር አፋር ዲሞክራሲያዊ ድርጅት በአሁኑ ሰዓት በርካታ የሰው ኃይልና የሎጂስቲክ ክምችት እንዳለው የገለጸ ሲሆን ከዚህ በኋላ ለኢሳይያስ ሰራዊት የሚርበተበት አይደለም ብሏል። ፕሬዝዳንት ሳያስ አፈወርቂ አምርረው የሚጥሏቸው አሜሪካን ዲፕሎማት አምባሳደር ቲሞርናጊ ሰሞኑን በአንድ ሚዲያ ቀርበው የኢሳይያስ ፍጻሜ ቀርቧል፣ እጣ ፈንተው እንደ ኮሎኔል መንግስቱ ከሀገር መኮብለል ነው ብለው መናገራቸው ይታወሳል። ከዚህ የቲቦርናጊ መግለጫ በኋላም እሳቸው የሚደግፉት የኤርትራ አማጺ ቡድን አሰብ ላይ በሰፈረው የኢሳይያስ ጦር ላይ ትንኮሳ ከፍቶ መጠነኛ ጉዳት ማድረሱም ታውቋል። ይህ ድርጊት ደግሞ በኤርትራና በኢትዮጵያ መካከል ያለውን ውጥረት የበለጠ የሚያከብደው መሆኑም የፖለቲካ ተንታኞቹ ይናገራሉ። የተወደዳችሁ እና የተከበራችሁ አድማጭ ተመልካቾቻችን፣ የሰዓቱ ዜናችን በዚህ ተጠናቀቀ። በምሽቱ የዜና ውጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።